ሰላም ሰላም ውድና የተከበሯችሁ የያፌትዮ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ስራ መጥቼላቸዋለሁ። ከዛ በፊት የፌትዮብን ሰብስክራይብ፣ ሼር፣ ላይክ እንዲሁም ኮመንት በማድረግ ታበረታቱኝ ዘንድ ውድ ኢትዮጵያውያንና ኤርትራውያንን ከወዲሁ በትህትና ጠይቃለሁ። ዛሬ የምሰራላችሁ ከኑስ ካፌ ከኮርን ዱቄት እንዲሁም ደግሞ ከእንቁላል ነጩ በኩል አድርጌ በደንብ እሱን አዋህጄ ቆንጆ የፊት ማስክ ሰራላችኋለሁ። እኔን እጅግ በጣም ጠቅሞኛል እናንተም ትጠቀሙበታላችሁ ብዬ አስባለሁ። እባካችሁ ውድና የተከበራችሁ ወገኖቼ ታበረታቱኝ ዘንድ ከወዲሁ በእግዚአብሔር እንዲሁም በአላህ ስም ጠይቃለው። እንግዲህ ዛሬ ስራዬ ይሄን ይመስላል። እያያችሁ ኮመንት አድርጉልኝ። ያው እንግዲህ በጣም ብዙ ቪዲዮዎችን ለመስራት አስቤያለሁ። እኔን የጠቀሙኝን ለእናንተ አጋራለሁ። በራሴ ላይ ሞክሬ ለእናንተም የሚሆነውን የሚጠቅመውን ነገር በቤታችን ውስጥ ምንም አይነት ኬሚካል ሳንጠቀም በተፈጥሯዊ መንገድ ራሳችን መጠበቅ እንችላለን። የፊታችን ጠቋቁር የሆነ አላስፈላጊ ነጠብጣቦችን ወይም ቆንጆ ፊት እንዲኖረን ጥርት ያለ ቆዳ እንዲኖረን ወዛማ ቆዳ እንዲኖረን የሚያደርግ ተፈጥሯዊ ውህድ እንጠቀማለን። ይሄን ሶስቱን ነገር በአንድ ላይ በደንብ ከመታሁት በኋላ ካገናኛሁት በኋላ በብሩሽ የባላችሁ ነገር በእጃችሁም ትችላላችሁ፣ ግን በብሩሽ ቢሆን ይመረጣል። ፊታችሁ ንጹሕ መሆኑን እርግጠኛ ከሆናችሁ በኋላ በደንብ አድርጋችሁ ፊታችሁን ትቀቡትና ከዛ መዳረሱን በደንብ በነገራችን ላይ ሁሌም ፊታችንን አንድ ነገር ይሄ ማስክ ስንጠቀም አንገታችንን መቅረት የለበትም። እንደገና ሶፍት ቆንጆ ሶፍት ለስለስ ያለ ብናኝ የሌለው ሶፍት ብትጠቀሙ ቆንጆ ነው። አንዳንዱ ሶፍቶች ብናኝ አላቸውና፣ ይሄኛውን ሶፍት እንዲህ ቆዳዬ መጀመሪያ ከቀባሁት ውህድ ጋር አገናኘዋለሁ። በደንብ እያደረግኩ እየቀባሁ ሶፍቱ በደንብ እንዲይዝ አደርጋለሁ። ይህን እኔ ስጠቀም ያው እኔ የሚጠቅመኝን የመጀመሪያ ጊዜ ተጠቅሜው ከዛ አውቆየዋለሁ የእውነት ፊቴ ላይ ሰርቷል። ይህ ነገር ጠቅሞኛን የሚለውን ነገር በደንብ እርግጠኛ ከሆንኩ በኋላ ነው ለእናንተ ለውድ ተመልካቾቼ፣ አክባሪዎቼ፣ የምታበረታቱኝ የአገሬ ልጆች ለእናንተ ሼር አደርጋለሁ እና ይኸው እንግዲህ እንደምታዩኝ ነኝ። በደንብ እያደረግኩት ይገኛል። ሶፍቱንም በደንብ እያስቀመጥኩት ነው። በደንብ መደረብ ይኖርባችኋል። ሶፍቱን ያው ሁለት አይደለ ገንጠል አድርጋችሁ መጀመሪያ ካጣበቃችሁ በኋላ ከዛም ሁለተኛውንም እንደዛው በደንብ በተለይ ይሄ አፍንጫችን ስር ላይ አፍንጫችን አፍንጫችን ስር ላይ ነጭ ነጭ ነገር ይወጣብና ጥብቅ አርጎ የሚይዝ የሆነ የሚያስጠላ ነገር በእጃችን ፋቅ ስናደርገው የሚያስጠላ ነገር የፊታችን የሚያበላሽ ቆዳችን የሚያበላሽ ፈንገስ የሚመስል ነገር አለ እና ለሱ በደንብ እዚያ አፍንጫችን ላይ ደረብረብ አድርገን መጠቀም ይኖርብና ሶፍቶችን እኛን በሚመችን መልኩ እየቆራረጥን መጠቀም ነው። ያው ይሄ መጀመሪያ ላይ ቪዲዮን ስሰራ ወይም ደግሞ ውህዱን ስጠቀም የቀረጽኩት ነው። አሁን ላይ እጅግ በጣም ፐርፌክት የሆነ ሶፍት ፊቴ ላይ አጠቃቀሙን በደንብ ሰልጠኛበታለሁ ማለት ይቻላል። ቅርት አድርጉልኝና ትንሽ ሳልም ነገር ይዞኛል እና ውዶቼ፣ በነገራችን ላይ ይሄ ውህድ ስትጠቀሙት፣ እውነት ለመናገር ያው አንዳንዴ ብዙ ሰው አጠቃቀማችን እንዴት ነው? ፊታችንን እንደነበረ እዛ ላይ እንቀበዋለን፣ ከዛ የሆነ ነገር አድርገን እናነሰዋለን። ያ መሆን የለበትም። ፊታችንን በደንብ ጥጥ ታድርገን መታጠብ ይኖርብናል፣ ብንችል የፊት ሳሙና የፊት ሳሙና ማለት ደግሞ የኬሚካል የሌለው ኖርማል ቢቻል በቤት ውስጥ የሚሰሩ ሳሙናዎች ብትጠቀሙ፣ ካልሆነ ደግሞ እኔ ማለት ልጠቁማቸው ይችላለሁ። እኔ ለምሳሌ የፓፓያ ሳሙና ነው መጠቀም ብዙ ጊዜ በጣም ምርጥ ነው። እጅግ በጣም ምርጥ ምርጥ፣ ባታና ባታና ኦይሉም ሳሙናውም እጅግ በጣም ምርጥ ነው። በዛውም ያው ሪኮመንድ ላርጋቸው ብዬ ነው። እኔ ባታና በጣም ጠቅሞኛል፣ የጸጉሩም ሆነ የፊቱ ሳሙና ጠቅሞኛል። ግን አሁን ላይ እኔን በደንብ ደግሞ ሞር አብልጬ እየተጠቀምኩት ያለው የፓፓያው ሳሙና ነው። የፓፓያ ሳሙና እጅግ በጣም ቆንጆ ነው። እንደምታዩት እንግዲህ ተቀብቼው ከሰላሳ እስከ አርባ ደቂቃ ባለው ጠብቄ እንዲድርቅ ሲልልኝ ይኸው ለአነሳው ፊታችሁ ላይ በነገራችን ላይ አዳራ ምላችሁ ቀንድባችን እኔ ዚጋር እንትን ሶፍቱን የተውኩት ያልቆረጥኩት ይሄ ቅንድቤን ወይም ደግሞ እሱን እንዳይነካብኝ ነው፣ መለያ ፈልጌ ነው። መጀመሪያ ያው እንደ መጀመሪያም ስለሆነ እና እዚህ ላይ ስታነሱት፣ ስለ እውነት ነው የምነግራችሁ የሆነ ነገር ይዞ የሚነሳ ነው የሚመስል። በጣም እጅግ በጣም ጥብቅ አርጎ ነው ይዞኛ ነበር። ህመም ሁሉ ነበሩ። ፊት ቲቴን ያቅቆ ሻሻ ተሸክሞ ነበር እንዴት እስከ ማለት ድረስ እና እንደምታዩት በደንብ ስለደረገ፣ በምታዩት መልኩ ጥግ ነብኝ። ምንም እንትን አይልም እዛ ጋር በስስ የነበረ ስለሆነ እንደምታዩት ነው። እጅግ በጣም በጣም በተለይ ይሄ አይናችን ስር ጠቋቆረ ነገር ላለብን ሰዎች እጅግ በጣም ጠቃሚ ማስክ ነው። ተፈጥሮ የሆነ ማስክ እጅግ በጣም ምርጥ ነው እና ውድና የተከበራችሁ እህቶቼ ይህ ለወንዶችም ነገራችን ላይ ለወንዶችም ይጠቅማል። ለሴቶች ብቻ አይደለም። ምክንያቱም ሁላችንም የተሰጠንን ተፈጥሯዊ ውበታችንን መጠበቅ ይኖርብናል እና ይሄው እንደምታዩት አንገቴን ሁሉ ነው የተቀባሁት። ምክንያቱም ፊትና አንገታችን መለያየት የለብንም። ከንፈሬም አልቀረ አፍንጫዬ ስርም አልቀረ ጉድበል። ያው እንግዲህ እንደምታየው ደረቅ ስላለ ሳነሳው በደንብ ነው ጸጉሩን ይዞልኝ የወጣ ጸጉሩንም ቆሻሻውንም እና ከዛ ምንድን ነው ማድረግ ቀስቀስ ባለ ውሃ ትንሽ ሰዓት ጠብቄ ነበር ቀዝቀዝ ባለ ውሃ ትጠብ ትላላችሁ። መልቀቁን ካረጋገጣችሁ በኋላ ፊት ሳሙና የምትጠቀሙት በምትጠቀሙት የፊት ሳሙና ሙልጭ ጫርጋችሁ መታጠብ። በቃ እኔ እንዲህ ነኝ። እንግዲህ አንዳንዴ፣ ምክንያቱም ፊቴ ላይ በጣም ብዙ ጠቋቁር ነገር፣ እንደ ማዲያት ማዲያት የሚመስል ነገር እንዲሁም ደግሞ ይሁን አላቅም፣ ቆዳዬ ከቀን ወደ ቀን እየተበላሸ ሲመጣ ይሄን ነገር ደጋግሜ ስጠቀሙ በጣም ቆንጆ የሆነ እንትን አግኝቼበታለሁ፣ እና እናንተም ተጠቀሙበት። በዚሁ አጋጣሚ እንዳትረሱት አደራ፣ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ድጋፋችሁን። እንዲህ ብታደርጊ አስተያየትም እቀበላለሁ። እንደዚህ ቢሆን፣ እንደዚህ ብታደርግ ብላችሁ የግል አስተያየታችሁን መስጠት ትችላላችሁ። በቀጣይ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ የኮመንት አድርጎኝ ኮመንት ላይ አስቀምጡልኝ በሚገባ ሰራላችኋለሁ በእውነት እግዚአብሔር በሚያውቀው እዚህ ላይ ይሄ አፍንጫዬ ስር የነበረው ነገር የፊቴ እኔ እግዚአብሔርን እንዴት እንዴት በቃ እንዴት ቆሽሾ ነበር የዚህን ያክል ወይ ብዬ ጥያቄ ራሴን እስክጠይቅ ነው እግዚአብሔር ይመስገን አሁን በጣም ጥሩ ላይ ነኝ ጥሩ በጥሩ ማለት ነው እና እናንተም ደግሞ በቻላችሁት መጠን ራሳችሁን ጠብቁ። ቆዳችሁን ተንከባከቡ። ሴቶች የፀጉራችሁን ተንከባከቡ። ሴት ልጅ ውበቷ ፀጉሯ፣ የፊቷ ከለር፣ ጥርት ያለ ቆዳዋ ነው እና ያው እንግዲህ በመሀል በመሀል ሳላለ ይቅርታ አድርጉልኝ እና ውዶቼ እህት ወንድሞቼ፣ ተጠቀሙት፣ ይጠቅማቸዋል። በደንብ ፊታችሁን እንዲህ ጥርት ባለ መልኩ ይኸው እንደምታየኝ ትገጠ በቃ ጥርት ብሏል።